በሃጂ ኢብራሂም ቱፋ የሚመራው የመጅሊስ አመራር ለኢትዮጵያ ሙስሊሞች በህግ የተፈቀደውን የጋራ ተቋም ያለምንም የህግ አግባብ ለአንድ ቡድን ብቻ በማድረግ በማፈናቀልና በማባረር ለፈጸሙት ሰብአዊና ተቋማዊ የህግ ጥሰት በህግ ፊት ቀርበው እንዲጠየቁልን እንጠይቃለን። አላሁ አክበር። በሰለፍያ ነኝ ባይ ንቅናቄ የተወሰደው የሁሉም ማህበረሰብ የሆነው ተቋማችን ከታች እስከ ላይ በደረሰበት የዘረፋና የኮራፕሽን ተግባር ቡድኑ በጸረ ሙስና እንዲጠየቅና ተቋማዊ ኦዲት እንዲደረግልን በህዝባችንና በህዝበ ሙስሊማችን ስም መንግስትን እንዲጠይቅልን እንሻለን። አላሁ አክበር። ድምጻችንን ለሚመለከተው ከፍተኛ የህግና የህግን አካላት ለህዝበ ሙስሊሙ እንዲደርስልን በአክብሮት እንጠይቃለን። በመጅሊሱ ከታይ ከታች እስከ ላይ በሰለፍያ ነኝ ባይ ንቅናቄ የተያዘ በሆነው የጋራ ተቋማችን ወደ ባለቤቱ ለሰፊው ማህበረሰብ እንዲመለሱ ባለድርሻ አካላት ጣልቃ በመግባት መመሪያ እንዲሰጥልን ለህዝበ ሙስሊሙም እንዲያረጋጋልን እንጠይቃለን። አላሁ አክበር። የደሴ ከተማ የተመረጡ አመራሮች፣ ወጣት ማህበሮች፣ መሻይኮችና የመስጅድ አይማሞች ከፊት ለፊታችን ስለሚገኘው የመጅሊስ ምርጫና መጅሊሱ እያደረሰ ስላለው በደል ለሁለተኛ ጊዜ ባለ ስምንት ነጥብ የአቋም መግለጫ ሰጥተዋል። በዋናነትም ምርጫው ፍትሐዊ እንዲሆን መጅሊሱ ሙስሊሙ ላይ እያደረሰ ያለውን በደል እንዲያቆምና መንግሥትም የድርሻውን እንዲወጣ አሳስበዋል። የአቋም መግለጫው ከመነበቡ በፊትም ከመስጅድና ከተቋሙ የተፈናቀሉ መሻይኾችን ከነስራ ድርሻቸው ይፋ አድርገዋል። ሙሉ መግለጫውንና ከመስጅድ የተፈናቀሉ መሻይኾችን ዝርዝር እንደሚከተለው አቅርበንላችኋል። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ሸህ ሰይድ ዘይን ኢማምና አቅሪ ለሁለተኛ ጊዜ ከአባጌታው መስጂድ አሁንም ከኢማምነታቸው ታግደዋል ማለት ነው። ኢማምና ኸጢብ ፉርቃን መስጂድ፣ ሸ ሙሐመድ አሚን ኢማም ረሺድ መስጂድ፣ ሻህመድ አወቀ ኢማም ጀእፈር መስጂድ፣ ሸህ ጀማል ዘሃቢ ኢማም

ኢማም በቄራ መስጂድ እነዚህ እጃችን ላይ መረጃ ሰጥተውን የተባረሩ እናንትን ያሉ ናቸው። ምናልባት ያላወቅናችሁ ያልዘረዘርናችሁ ይኖራሉ። ለይስሙላ ምርጫ በሚል እንቅስቃሴ በሚል የጀመረውን እንቅስቃሴ በመቃወም ከዚህ በታች የሚቀርቡትን የተለያዩ ነጥቦችን የያዘ የአቋም መግለጫችንን በማውጣት ድምጻችንን ለሚመለከተው ከፍተኛ የህግና የህግን አካላት ለህዝበ ሙስሊሙ እንዲደርስልን በአክብሮት እንጠይቃለን። አላሁ አክበር። ከዚህም በመቀጠል እኛ በደሴ ከተማ የምንገኝ ዑለማዎች ከአንድ እስከ ስምንት ድረስ የቀረቡ የአቋም መግለጫ ነጥቦቻችንን በአክብሮት እናቀርባለን። አላሁ አክበር። አንደኛ፣ በመጅሊሱ ከታይ ከታች እስከ ላይ በሰለፍያ ነኝ ባይ ንቅናቄ የተያዘ በሆነው የጋራ ተቋማችን

በማፈናቀልና በማባረር ለፈጸሙት ሰብአዊና ተቋማዊ የህግ ጥሰት በህግ ፊት ቀርበው እንዲጠየቁልን እንጠይቃለን። አላሁ አክበር። ሶስተኛ፣ በሰለፍያ ነኝ ባይ ንቅናቄ የተወሰደው የሁሉም ማህበረሰብ የሆነው ተቋማችን ከታች እስከ ላይ በደረሰበት የዘረፋና የኮራፕሽን ተግባር ቡድኑ በጸረ ሙስና እንዲጠየቅና ተቋማዊ ኦዲት እንዲደረግልን በህዝባችንና በህዝበ ሙስሊማችን ስም መንግስትን እንዲጠይቅልን እንሻለን። አላሁ አክበር። አራተኛ ለሁሉም አስተሳሰቦች የተስፋፋበት ህጋዊ ምርጫ ተካሂዶ ተቋሙ ለህዝበ ሙስሊም መንግስት በጉዳዩ ጣልቃ እንዲገባልንና እንዲያመቻችልን የህግ ማስከበሩንም ስራ እንዲወጣልን እንጠይቃለን። አላሁ አክበር። አምስተኛ በተደጋጋሚ በተደጋጋሚ የመሰብሰብና የመወያየት ህገ መንግስታዊ መብታችን በቀጥታም ሆነ በተዘዋዋሪ የከለከለንን የደሴ ከተማ መጅሊስ በደል መንግስታችን በአጽንኦት ተረድቶ ከተማ አስተዳደሩ መድረኩን በገለልተኝነት እንዲያመቻችልን በመላ ሙስሊም ማህበረሰቡ ስም እንጠይቃለን። አላሁ አክበር። ስድስተኛ ተቋሙን በአንድ አስተሳሰብ በዘመድ አዝማድ ማደራጀታቸው አልበቃ ብሎ እነሆ ዛሬም ለቀጣይ ምርጫ በሚል የማጭበርበር ተግባር የጀመሩ ስለሆነ ምርጫው ፍትሐዊ እና ሕዝባዊ እንዲሆንልንና አቅጣጫም መመሪያም እንዲስተካከልልን እንጠይቃለን። አላሁ አክበር። ሰባተኛ በዚሁ የደሴ ከተማ ሰለፍያ ንቅናቄ ነኝ ባይ የሚመራው የመጅሊስ አመራር የህገ መጅሊሱን ህግ በመጣስ በቡድንተኝነት ከኢማምነት የተባረሩ ከሃይማኖታዊ አስተምሮ የታገዱ በርካታ ዑለማዎች ወደ ቦታቸው እንዲመለሱ እንዲሁም ከተባረሩ ጀምሮ ያልተከፈላቸውን ደሞዝ እንዲከፈላቸው መመሪያ እንዲሰጥልን በአክብሮት እንጠይቃለን። አላሁ አክበር። ስምንተኛ በመጨረሻም የደሴ ከተማ ሙስሊም ማህበረሰብ በቃላት ሊገለጹ ከሚችለው በላይ የተፈጠሩ በደልና የተፈጠሩ በደልና መገፋፋትን በመንግስታችን መልካም እገዛና በተፈጠረልን የፊታችን የምርጫ እድል ተቋማችን በግልጽና በተአማኒነት እንዲከናወን የከተማ መስተዳደሩም ሆነ ማንኛውም መንግስታዊ አካል ሰፊውን ህዝብ እንዲረዳልንና እንዲያመቻችልን በአደራ በአዘራ እንጠይቃለን። አላሁ አክበር ሚያዝያ 18 ማያ 15 2017 ዓ ም ግልባጭ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ ለአማራ ክልል እስልምና ጉዳዮች ጽህፈት ቤት፣ ለደሴ ከተማ ሰላምና ጸጥታ መምሪያ፣ ለደሴ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት፣ ለኢትዮጵያ ፌዴራላዊ ምርጫ ቦርድ፣ ለሰላም ሚኒስቴር ለብሔራዊ መረጃና ደህንነት አገልግሎት በአግባቡ መረጃችን እንዲደርስልን እንጠይቃለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር።